ሰላም ሰላም ሰላም። ሙስሊምም ክርስቲያንም እህቶቼ ወንድሞቼ እንዴት አደራችሁልኝ? አዳር ተዳሮ? ኦኬ ዶኬ ነው? ፋይልና ፎሮፎር ነው? እንዴት ናችሁ? እመብርሃን እግዚአብሔር አምላክ ባላችሁበት ቦታ ይጠብቃችሁ ክፉን፣ ያርቅላችሁ በመንገዳችሁ ሁሉ እሱ ጥላ ከለላ ይሁንላችሁ። ከድንገተኛ አደጋ ከድንገተኛ ሞት ይሰውራችሁ። በመንገዳችሁ ሁሉ እንደ ሃይማኖታችሁ ፈጣሪ ገንዘባችሁን ንብራችሁ ንብረታችሁን ያላችሁን ሁሉ እህ ብሎ ይባርክላችሁ ከመዳቦቻችሁ ጋር ያስማማችሁ የቤተሰቦቻችሁ ክፉ አያሳያችሁ፣ እያልኩኝ ብቅ ጥልቅ ፈካደ መቅነጠፍ ጠሽ ጠንቧ ብዬ መጥቻለሁ የኔ ወዶች የኔ ማይ ፎንቃዎች የኔ ማይ ስዊቶች እያልኳችሁ ማለት ነው። እናት ትሙት ባላችሁ እራሱ እንዲስሟችሁ አያውቅም። ጂጂዬ መሽባል ላይ መሽባል ላይ ደረስን የምትሉ አላችሁ ችግር የለም። በኤሌክትሪክ ለበጣ ዘበጣ ያላችሁት በሙሉ እህቶቼ፣ በምቃና ፍቅረኛችሁን እየሳላችሁ ዥው ዥው ዥው የምትሉ እህቶቼ ማለት ነው። የባላችሁን የፍቅረኛችሁን ድንቡሼ፣ ገላይኒ፣ ማር ወለላይ የሚል አሳሳም ነው የሳምኳችሁ። አላችሁልኝ? ውስጣችሁ ይሮጣል፣ ይፈረጥጣል፣ ይረጫል፣ ይፈጫል። አንቺ ዝዬ ምንድን ነው የሚረጨው እንዳትሉኝ፣ ኔ ማላቀው። ከዚህ በመቀጠል ማለት ነው ዛሬ ሀይሚንና እሩታዬን እስከነ ነፍሷ፣ እስከነ ቃጭሏ፣ እስከነ ልጆቿ፣ እስከነ ቤተሰቦቿ ይዤ መጥቻለው ማለት ነው። እግዚአብሔር አምላክ የሰው ፍቅር ይስጣችሁ። መድሃኒዓለም በሰው ዘንድ የተወደዳችሁ ያድርጋችሁ። ምቀኛ ሸረኛውን ያሳላችሁ። ከጓደኛ ጠላት ይሰውራችሁ። አሜን በሉ እናንተ። ምንላችሁ ነው? ሀይሚን ሀይሚን እና ሀይሚሻን እስከነ ቃጭሏ ይዤ መጥቻለሁ። ብሩኬና ሀይሚ ክነታ ላይ ናቸው። ዱዱዱዱ እያሉ ነው እንደ ጦርነት። በቃ ምን ብዬ መደራረግ ነው የቀራቸው? በቃ ሽጉጥ ነው የቀራቸው እና ያዙኝ ልቀቁኝ ላይ ናቸው። ኮማንዶ ምታልቀረም በቃ እኔ አፈር ልብላ። ሀይምዬ ደግሞ እኔ አንገቴ ልድፋላ ቀርቅር ልብላ። አንገቷ እንድፈታ አድርጋ ኑሮ መረረኝ እያለች ለጓደኛዋ ኑሮ መረረኝ፣ እኔ በቃ አልቻልኩም። በእኔ መቅንያ ነው እየሆነ ያለ። ብሩኬ ችግር ይመጣበታል ሀገር ለቅቄ ኖሮ መሮኛል፣ ማራቶን መሮጥ አለብኝ እያለች ነው ለጓደኛዋ። ዋይ ዋይ ዋይ ዋይ! ወጣሪ ሀይሚዬ የኔ እናት አይዞሽ አይዞሽ። ከብሩክ ውጭ ወደ ውጭ ናና፣ አባቱን አፍጫሽ ላይ ወጥቶ የኔነሽ ብሎ ከብሩኬ ጋር የሚካነተው ይሄ ስንዝሮ ስንዝሮ በዩ ስንዝሮ ነው ልጁ። አስበሽ እንዴ ብሩክ እኮ ፈርጣም እኮ እንደዚህ ቻስቱ ራሱና አንዱ እንደዲ አንዲ ጭብጥ ቢሰው ምባጭ ነው የሚያደርገው። እኔ ላልቀስልሽ ብሩኬ ግን ምን ነክሰ እኮ ነው ወንድሜ፣ የሰው ጥርስ አውልቀህ እስር ቤት ልገባ ነው እንደ ኧረ ተው ኧረ ተው ተረጋጋ። እንዴነሽና አዲስ አበባ አዲስ አበባ ያለ አጋንንትማ ከባድ ነው ከባድ ነው። አዳሚ አዲስ አበባ ሲገባ ነው የሚፎጫፎጫ የሚቦቃቀሰው የሚቦቃቀሰው ለክፍለ ሀገር ልጆችማ የአዲስ አበባ የሚሆን አይ እንዳለ እኮ በቃ ብቁሻ ነው፣ ብቁሻ ነው። እንዱ ጨንቅ ጨንቅ ሆኗል። ጓደኛዋ ይሁን ወዷት ይሁን በአናቅም አፍቅሯት። ነገር ግን እኔ ይመስለኝ ቲንግ ኦፍ ቲንግ አደርግ ማለት ነው። ዝም ብዬ ሳየው ልጁ መርቅኗን ያፈቅሯት ነገር ነው የሚመስለኝ ማለት ነው። እንዲ አቃጠለው እኮ ብሩኬን። እኔማ ብሩኬ በሆነ እዛ ቀን ቤቶ ቤቷ ውስጥ እንዲያስ ይሺ በቴስታ ጫን በቅ ነበረ ማደርገው። ምን አባቱንስና ስና እንዴት ቢደፍረው ነው ብሩኬን እቤት ድረስ መቶ ዘራፍ የሚለው አስባችሁታል። ለማንኛውም በሀይሚ ምክንያት ብሩኬ የሀይሚ ጓደኛ ወይንም ሀይሚን ይውደዳት የማናውቀው ልጅ ጥርሱን አውልቆታል ደግሞ ልቆታል ደሞ ሲመታው እንዴ እኔ እዛ ቆሜ ነበረ ቆሜ ቆሜ ነበረ ለሁለት ያገጫገጩት በቃ ድው ድው ድው ድው ጥርሱ አልቀር ጭንቅሌው አልቀር እግሩ አልቀር እንዳለ ሽባ ነው ያደረጉት ሽባ እኔ እዛ ቆሜ ያቀለጥኩት ሰው የለ ዝንብ የለ ጥንዚዛ የለ ብቻዬን በቃ ብጨው ብጨው ብጨው፣ ምን ይድረስ ምን ጅብ ራሱ ሊደርስ አልቻለም። ለማንኛውም ብሩኬ ከሀይሚ ጓደኛ ጋር ተካንቶ ልጁን አስተኝቶታል ማለት ነው። ሀይሚ ደግሞ ትላንትና መጣ እያለቀሰች ወድ ብሷት። እኔ በቃ እኔ ለምን እንደዛ ያደርጋል? እኔ እኮ እውነቱን ለማወቅ ነው። ብሩኬ እዚህ ደረጃ ውስጥ ይገባል ብዬ አይደለም፣ ግን እውነቱን ለማወቅ ነው። ብሩኬ ደግሞ እውነቱን አፍርጠው፣ አፍርጠው ልጅቷ ጋር ያለህን ኬስ ለልጅ አፍርጠው። እንዴ ሀይሚ እኮ ለአንተ ስሜት አላት፣ አንተም ለእሷ ስሜት አለው። እንደነ ሄሉ እንዳትቦቃቀሱ እንዳትቦቃቀሱ እናቴ በእነሱ ጢር ብለ ፈቅት

ለማንኛውም ሀይሜ በቃ እዚህ ሀገር ለቅቄ እሄዳለሁ እያለች ነው ብሩኬ። ሞደራስ ተመለስና ነገሮችን ብትፈቱ መልካም ነው። ፍቅራችሁ ያማረ ነው፣ ደስ ይላል። በመሀላችሁ ንፋስ ባይገባ ጥሩ ነው። ይሄ ሰው መሀል የሚገባ ነገር ሰውን ፍቅረኛ ወይም ጓደኛ ይዛችሁ ባታስገቡ ጥሩ ነው ብዬ ነው ማስቡ። መድኃኔዓለም ጣልቃ ይግባ ሰላሙን ያምጣላችሁ በማለት ዛሬ በእናንተ ብቅ ትልቅ ፈካደመቅደን ጠፍጠሽጥን ብዬ መጥቻለሁ። ክፉን ያርቅላችሁ የምሰሩት ሰጥቶት ይባርክላችሁ ደግሞ ወልዳችሁ ቀማችሁ እቅፌሽን አምስት ልጅ ስድስት ልጅ ወልዳለሁ ብላችሁ የተናገራችሁ ትንቢት ሁሉ ይፈጸምላችሁ ይሆንላችሁ። የና ምን እዚህ ጋር ጭርሻለሁ። ዋይ ዋይ። ከዚህ በመቀጠል ደግሞ ሩታዬ ሩታዬ አብርሽ ባለቤት ከሆስፒታል ወጥታ ልጇን እቅፌሽን አድርጋ ውትፌሽን አድርጋ ወደ ቤቷ ስትገባ ሰፕራይዝ አድርገዋታል። የአብርሽ ጓደኞች ማለት ነው ማርያምን ደስ ይላል አደራረጋቸው ክፍሏ ውስጥ የተደረገላት ነገር በጣም ነው ደስ የሚለው። የጓደኝነትን ጥግ አሳይታችኋል። አንዳንድ ነገር ግን ስትሰሩ አይምሮ ሚነካ አይቺ ለዩቲዩብ ብላችሁ የምንሰሯትን ነገር አቁሙ። እና ሩታ የእግዚአብሔር አምላክ እንኳን በሰላም ገላገለሽ፣ ለቤትሽ እንኳን አበቃሽ። ልጅሽን በግርማ በሞገስ መድኃኒዓለም ያሳድግልሽ። መከራ ስቃይ፣ ያየሽበት ብዙ ፈተና ያለፍሽበት ልጅሽ ነው እና እመብርሃን እቅፍ ድግፍ አርግታ ትልቅ ደረጃን ታድርስ ታድርስልሽ ክፉን ታርቅልሽ የልጅሽን ደስታ ብቻ ታሳይሽ። ከሀዘን ሁሉ መድኃኒዓለም ይሰውርሽ። እግዚአብሔር ይመስገን በሰላም ተገላግለሻል። ከአሁን ወዲያ ብትን ብለሽ ልጅሽን ይዘሽ ወደፊት መሸብለል ነው ብዬ ነው ማስበው። እንደዚሁም ለአብይ አብርሃም ጓደኞች በጣም ጥሩ ነገር ነው ያደረጋችሁት። እግዚአብሔር ያክብራችሁ። በቃ ጥሩ ነው ያደረጋችሁት፣ ብዬሽ ነው የማስበው። በዚህ መሀል ግን አብርሽ ግን ለምንድን ነው ያልመጣው? አብርሽ እንደዚህ ቤተሰብ ጋር አይገባም ማለት ነው ማለት ቤተሰብና ቤተሰብ ትውውቅ የለም ነው ወይስ አብርሽ ለምንድን ነው የቀረው? እኔ እዚህ ጋ ምክንያቱም በዚህ ሰዓት ነበር አብርሽ መገኘት ያለበት። የእሷ ደስታ እንትን ነበረ እና ይሁን፣ ግን ምናልባት ዝም ብዬሽ ሳስበው አብርሽ ምንም ያክል ሙኩት ይዞ ያክል ሙክት ይዞ የሚመጣ ነው የሚመስለኝ። እንደውም የበጓ የምትል በግ ይመስለኛል። በቃ ሳስባት ምናምን ሙክቱ ምን አይነት እንደሚመስለኝ ታውቃላችሁ? የሆነ ቀይ በቃ ያ ብ ይዞት የሄደው እንትን የለም በግልም እንደዛ ቀይ በግ ምናምን ይመስለኛል። ያ ቢዞት ሄደው በግ ምናምን ሄዶ ከጋሽዬ ጋር ይመስለኛል የሚገቡት ውልያሉ እያሉ ምናምን በጓ ሸክስ ያደርጉ ያደርጉ ምናምን እንደዚሁ ይታየኛል ማለት ነው። ለማንኛውም አብርሽዬ እንደምታደርጋ ተስፋ እናደርጋለን። ትላንትና ብትገኝ በጣም ደስ ሲል ነበረ። እግዚአብሔር አምላክ ያጣምራችሁ፣ የልጃችሁን ደስታ ያሳያችሁ፣ ክፉን ያርቅላችሁ፣ ከጓደኛ ጠላት፣ ከጓደኛ ክፉ አሳቢዎች መድኃኒዓለም ለሚሰውራችሁ፣ ወጥቶ ከመቅረት ያድናችሁ። እንደዚሁም ልጃችሁ አድጎ ወግ ለማድረግ ያብቃችሁ። አንተም ገንፎና ሙቅ ለመጠጣት ያብቃክ እያልኩኝ እዚህ ጋር የእነሱን ጨርሻለሁ። ማለት እሺ የኔ ፍቅሮች፣ የኔ እቃዎች ጂጂዬ፣ ነሄሉ መቼ ነው የሚመጡት? በቡን እየበሉ ነው ዘብ ሳስበው፣ በቡን ሾርባው፣ ጥብሱ፣ ቅልጥቡን እየጠጡ ነው። አው ትንሽ አበጥ አበጥ ትበል። አበጥ አበጥ ስትል ነው ወደ ይቱ የምትመጣው። ዛሬ ይመጣሉ አስባለሁ። ግን በቃ ሾርባውን ትኩስ ትኩ እያሉ እየጠጡ ነው ብዬ ነው ማስበው። አው ሰባ ከገባች ባህሪዋ ሁሉ ተቀያየረ እኮ አምላኪ የቤተ ግስት ውስጥ አናታችን ላይ ልትወጣ አናታችን ላይ ዋይ ዋይ። እና ስትናፍቃችሁ የበፊት ቪዲዮዋን እየደጋገማችሁ ማርያምን ይወጣላቸው ግን ይሄን ያህል እንዳትጎዱ። እኛ እንደዚህ ነበርን ከእንዳልክ ጋር እያየች እየደጋግመ አይምሯችን ሁሉንም ተቆጣጥረው ተቆጣጥረውት ነበረ ሁለቱ እና፣ እንዳትጎዱ በእኛ የደረሰ እንዳይደርስባችሁ ነገሮችን እንትን እያላችሁ እንትን በሉ። ሙሉ ፐርሰንት አይምሯችሁን ለዛ ነገር አትስጡ። ምክንያቱም እኛ ተጎድተን ያለፍንበት ነገር ስላለ ማለት ነው። ውደዷቸው፣ አክብሯቸው፣ ይቲዋቸውን ሼር ምናምን አድርጎላቸው። እግዚአብሔር ይመስገን አሁን ትልቅ ደረጃ ደርሳለች። ግን ባህሪዋ እንደ ሽሮ እየተንበቀበቀ ነው። ምን እንደነካት አላውቅም። የዛን ቀን ማረቅ ይጠጥታ ነው ለማንኛውም ማለት ነው እመብርሃን ትጠብቃችሁ ከሲቀጥል ደግሞ ዩቲዩበሮች እዚህ ጋር ካላችሁ ማለት ነው እግዚአብሔርን ስሩ ታፔላ ካሌላችሁ ከኔ ጋር ወስዳችሁ ስሩ ችግር የለም ማርያምን እርስ በእርስ እዚህ ጋር ያላችሁት ማለት ነው እንትን ተደራረጉ ምንድን ነው ለምንድን ነው የሚባለው ፎሎ ተደ ፎሎ ልበለው፣ በቃ ፎሎ እየተደራረጋችሁ እርስ በርስ እናድጋለን። ክርስቶስን ስሩ፣ ዝም ብላችሁ ስሩ። መደበሪያ ማለት ነው። በቃ እዚህ ጋር የውስጣችሁን ጭንቀት ታወጣላችሁ፣ ሰላም ታገኛላችሁ። እና ታፔላ ምና መስራት ማችሉ የእኔን እያወረዳችሁ ስሩ። ሸቅሉ፣ ሸቅሉ ማለት ሸቅሉ እንኳን ማለት አልችልም። ለሽቀላ ብዙ ላብን ይጠይቃል። ግን በቃ ራሳችሁን ዘና አድርጉበት በራሳችሁ ዩቲዩበር። እንደዚህ እርስ በርስ ተያያዙ፣ እደጉ። እናት ትሙት ወይኔ አብረን እንትን እንበል ወሰዱ የኔን እየወሰዳችሁ እየፖሰታች በደም ጻችሁ ስሩ ስሩ። የታባቱ እንዴት ነሽና? ማርያምን፣ የታባቱ እንድኩል ተይዘን እናድጋለን። የታባቱ እንዴት ነሽና? ለማንኛውም ወዳችኋለሁ፣ አክብራችኋለሁ። ክፉዋችሁን እግዚአብሔር አያሳየኝ። በመንገዳችሁ ሁሉ እሱ ይጠብቃችሁ። የኔ ማይ ፈንቋዎች፣ የኔ ማይ። እግዚአብሔር ይመስገን፣ መድኃኒዓለም። ምርጥ ምርጥ ተከታዮች ነው ያለኝ ክርስቶስን የት አ ተሳዳቢ የለም። ሁሉም ጨዋ መድኃኔ ዓለምዬ እኔ ብሄርኩበት ሁሉ ሰው ይወደኛል። መድኃኔ ዓለምዬ ክብር ተመስገን። እግዚአብሔርን የሚጠላኝ ሰው አይቼም አላውቅም፣ እንደዚህ በቲክቶኩ በምንም እኔ ክፉ ሰው ገጥሞኝ አያውቅም እና ወዳችኋለሁ፣ አከብራችኋለሁ። ስትኖሩ ስለ እውነት ኑሩ፣ እሺ ሰው ይስደባችሁ፣ ምንም ይበላችሁ፣ ምንም ይበላችሁ፣ መድኃኔ ዓለም ስትኖሩ እውነትን ይዛችሁ ኑሩ። በቃ ለዛ ነገር ሟች ሁሉ እና ይሄን ሰው አውቀዋለሁ ብላችሁ ነገሮችን አትሸፋፍኑ። ጣባ አድርጉ። ያ ሰው ከወደዳችሁ ይወደዳችሁ፣ ከጠላችሁ ይጥላችሁ። እሺ የኔ ውዶች፣ በርቱልኝ፣ ጠንከሩልኝ። እመብርሃን ትጠብቃችሁ። መልካም ውሎ መልካም የስራ ጊዜ